ወይዘሮ አበባ ገብሩ ልጃቸው አዶናይን እንዲለቀቅ በንባም እየጠየቁ ናቸው። የማህበራዊ ሚዲያ ኮከብ የሆነው አዶናይ በቁጥጥር ስር መዋሉን ተከትሎ እናት ወይዘሮ አበባ ገብሩ እያለቀሱ ልጃቸው እንዲለቀቅ ጥያቄን አቅርቧል። የአመቱን ምርጥ ቲክቶክ ሰሪ ጨምሮ አራት ሽልማቶችን ካሸነፈ ብዙም ሳይቆይ በተፈጠረው በዚህ አስቸጋሪ ሁኔታ ወይዘሮ አበባ ልጃቸው ምንም ስህተት እንዳልሰራ በመግለጽ ስሜታቸውንም ገልጸዋል። ልጄ ምንም ስህተት አልሰራም፣ እባካችሁ ይለቀቅ ዘንድ አድርጉ። በእንባም እየጠየቁ ናቸው። አሰብ የኤርትራ አካል አይደለችም ብሏል አባዱላ ገመዳ። የአሰብ ወደብ የኤርትራ አካል አልነበረም፣ በወሎ አውራጃ ስር ነበረ። አሁን የኤርትራ አካል አይደለም ከዚህም በኋላ አይሆንም። ባህር በሩን የማስመለስ ትግሉ ተጠናክሮ መቀጠል አለበት ሲል የቀድሞ የኦሮሚያ ክልል ርዕሰ መስተዳድር አቶ አባዱላ ገመዳ ተናግረዋል። ትውልዱ የባህር በር ለማስመለስ የጀመረውን ጥረት ማጠናከር እንዳለበትም አመላክተዋል። የአባዱላን ገመዳ ንግግርን በዚህ መልክ ይዘንላችሁ ቀርበናል። እንድታደምጡት እንጋብዛችኋለን። ሰላም ቆዩ። አሰብ የኤርትራ አካል አልነበረም አሰብ የወሎ አካል በነበረው የክፍለ ሀገር ክፍፍል ማለት ነው። እንዴት ሆኖ ነው ነገሩ በሙሉ የተገለባበጠው? ለአራት የማይገባኝ ይሄ የሆነበት ዋና ምክንያት ሁሉም አጀንዳውን ተጠቅሞችን ሀገር ለድህነትና ለእርስ በርስ ሁከት ዳርጓት እንዲቀጥል ስለሚፈልግ ብቻ ነው። እየፈለጉ ህዳሴ ተመርቋል። ምንም አማራጭ የለው። እየፈለጉ መንግስታችን የማዳበሪያ ፋብሪካ እየገነባ ነው። እየፈለጉ መንግስታችን ጋዝ እያወጣ ነው። እየፈለጉ ሌሎች የማዕድን ስራዎች እየተሰሩ ናቸው። እየፈለጉ ከተሞቻችን፣ ገጠሮቻችን መበልጸግ ጀምሯል። እየፈለጉ ሌሎች የቱሪስት ማዕከላት እየተገነቡ ነው። የሚቆም ምንም ነገር የለም። ስለዚህ ይፈልጋሉ፣ ግን አይቆምም። አይቆምም ብቻ ሳይሆን እነሱ ይጠፋሉ። ይማምነ